እንዴት ናችሁ? ሰላም ናችሁ? እስቲ ዛሬ አንድ አስደሳች ዜና እየላችሁ መጥቻለሁ። እሱ ምንድነው? ዲቪ 2026 ይፋ ለመሆን ሁለት ቀናቶች ብቻ ቀርቶታል እና በዚህ ቪዲዮም እንዴት እድሉ እንዴት እንደደረሳችሁ እንዴት እንደምታውቁ፣ እንዴት ቼክ እንደምታደርጉ፣ እንዴት በቀላሉ በስልካችሁ ስልካችሁ ተጠቅማችሁ ኢንተርኔት ቤትም የትም ሳትሄዱ በቤታችሁ እንዴት ልታዩ እንደምትችሉ እና ወሳኝ ወሳኝ ዲቪ ላይ ማወቅ ያለባችሁ ወሳኝ ወሳኝ ነጥቦቹን አነሳላችኋለሁ ማለት ነው። ሌላው ደግሞ ኮንፈርሜሽን ነንበሩ ከጠፋባችሁ እንዴት መልሳችሁ ልታገኙ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ነገር ግን መጀመሪያ ላይ ማሳያችሁ እንዴት ቤታችሁ ቁጭ ብላችሁ ዲቪ እንደምታዩና ሌላው ደግሞ ዋት ዘ ኔክስት ስቴፕ እንደ ድንገት ዲቪ ወቶላችሁ ከሆነ ምንድን ነው ቀጣዩ ስቴፕ የሚለውን አሳያችኋለሁ ማለት ነው። ወደ ቪዲዮ እሺ መጀመሪያ ላይ ዲቪ ከማየታችሁ በፊት ስልክ ኦር ፒሲ ያስፈልጋችኋል ወር ኮምፒውተር ያስፈልጋችኋል እኔ ስልኬን ተጠቅሜ ነው እንዴት እንደማይማሳያችሁ ማለት ነው መጀመሪያ ላይ ምን ያስፈልገናል ስልካችን ወይ ፒሲያችን ከከፈተን በኋላ ጉግል ምናረግበት ወይ ደግሞ ሰርች ምናረግበት ክሮም ኦር ጉግል ደስ ያላችሁን ብሮዘር መጠቀም ትችላላችሁ በስልክም ለምትጠቀሙት በፒሲም ለምትታዩ በመተት በኮምፒውተር በመታዩት እዛ ሴም ነው ምንም ልዩነት የለውም እኔ ጉግል ተጠቅሜ ነው እንደምታዩት ሰርች ማረጎ ጉግል ሰርች ባሩ ላይ ተገቡና ምን ብላችሁ ሰርች ታደርጋላችሁ ዲቪ ሎተሪ እንዳላችሁ ብዙ አማራጮችን ያመጣላችኋል ማለት ነው። እነዚህ አማራጮች ለምሳሌ ዲቪ ሎተሪ 2026 የሚላለ ዲቪ ሎተሪ 2025 የሚላለ፣ ከነዛ ውስጥ እናንተ ዲቪ ሎተሪ 2026 ሪዛልት የሚለውን እሱ ላይ ክሊክ እናደርጋለን ማለት ነው ዜን እንደምታዩት ይሄኛው እንትን አምቶልናል ማለት ነው። ይሄ ምንድን ነው? ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለው ይመጣልናል ማለት ነው። ዩኤስ ዲፓርትመንት ኦፍ ስቴት ገቨርንመንት የሚል ኦር ደግሞ ከስሩ ኤሌክትሮኒክ ዳይቨርሲቲ ቪዛ ይሄ ቀይ የሰመረበት ይመጣልናል ማለት ነው። እሱ ላይ ክሊክ እናደረጋለን ማለት ነው። በኮምፒውተርም ከሆነ ክሊክ፣ በስልክም ከሆነ ተች እናደረጋለን ማለት ነው። ከዛ በኋላ ቀጣዩ ምን ይመጣልናል? ወደዚህ ዌብሳይት ያስገባናል ማለት ነው። ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለው ያው እንደምታዩት 2026 ኢንትራክት ቼክ ስታተስ ቼክ ይላል። ወደሙ ቼክ ስታተስ የምትለው ቦታ ላይ አንዴ ክሊክ እናደርጋለን ማለት ነው። በኮምፒውተርም ሆነ በስልክም ከሆነ አንዴ ብቻ ነው ክሊክ የምታደርጉት ማለት ነው። ዜን ወደ ያመጣችኋል ማለት ነው። ወደ ዌልካም ዘ ዩኤስ ዲፓርትመንት ኦፍ ስቴት ኤሌክትሮኒክ ዳይቨርሲቲ ቪዛ ኢንትራንት ስታተስ ቼክ ዲቪ 2026 ወደሚለው እየወስዷቸዋል ማለት ነው። ወደዚህ ያመጣችሁ ማለት በቀጣይ የምንድነው የምትሉት እዚህ ጋር ኮንቲኒው ትልብታላችሁ። በቀላሉ ሌላ ምንም አትሉትም፣ ኮንቲኒው የሚለውን ትነኩታላችሁ ማለት ነው። ኮንቲኒው የሚለውን ስትነኩት ቀጥታ ወደ ዲቪ ማየት ወደሚያስችላችሁ ዌብሳይት ያስገባቸዋል ማለት ነው። ይሄም ማለት ው እንደምትመለከቱት አራት ወሳኝ እንደምታዩት አራት ወሳኝ ነጥቦች አሉ። እነሱም ኮንፈርሜሽን ነምበር፣ ላስት ፋሚሊ የሚላል ይር ኦፍ በርዝ እና አውተንቲኬሽን ይላል። አሁን እዚህ ላይ እንዴት እንደምትሞሉ እና በምን አይነት ወይ ልትሞሉ እንደምትችሉ ነግራችኋለሁ ማለት ነው። መጀመሪያ ላይ ያለው ኮንፈርሜሽን ነንበር ይላል። ኮንፈርሜሽን ነንበር ላይ የሚሞላው ነገር ምንድን ነው? ያኔ ዲቪ ስትሞሉ ስክሪንሻት ያደረጋችሁት ኦር ደግሞ ኮምፒውተር ቤት ከሞላችሁ ደግሞ ፕሪንት አርጎ ኮፒ አድርጎ የሰጧችሁን ወረቀት ላይ ኮንፈርሜሽን ነንበር ምትላለች ስክሪኗ። እንደምትመለከቱ እሷን ነንበር እዚህ ቦክስ ውስጥ ትሞሉታላችሁ ማለት ነው ቀስ ብላችሁ ምንም ሳታስቀሩ ሁሉንም ፊደል እዚህ ላይ ትሞሉታላችሁ ማለት ነው ከዛ በኋላ ከዛ በኋላ ምንድ ነው የምታደርጉት ላስት ፋሚሊ ነው የሚል አለ እዚች ጋር ብዙ ጊዜ ብዙ ሰው የሚሸወደው ምንድን ነው ላስት ፋሚሊ የሚለው ቦታ ላይ የራሱን ስም ያስገባል እንደዛ ግን መሆን የለበትም የአያታችሁን ስም ነው የምታስገባው ሮቨርዝ የሚለው ቦታ ላይ የትውልድ ቀናችሁን ማለት ነው። የትውልድ ቀናችሁ የምታስገቡት እዛው ኮንፈርሜሽን ነምበሩ ላይ ሞላችሁት ነው የሚሆነው። ለምሳሌ 1991 ከተወለዳችሁ 1991 ትላላችሁ ማለት ነው። 2000 ከሆነ 2000 ታስገባላችሁ ማለት ነው። ትክክለኛ እዛ ኮንፈርሜሽን ነምበሩ ላይ እያያችሁ ማለት ነው። አራተኛ ላይ የመጨረሻውና ወሳኙ ደግሞ ምንድን ነው አውተንቲኬሽን ነው። እዚህ ጋር ብዙ ሰው የሚቸገረው ማለት ነው። እቺ ቦክስ ውስጥ የምትታዩዋን ቁጥርና ፍደል ቀላቅሎ የተጻፈውን እስቺን በስትክል ማስገባት ነው። ማነው ቦክስ እንደምትመለከቱት ከታች እንደምትመለከቱት ካልታያችሁ እዚህ ጋር መቀየር ትችላላችሁ። ነገር ግን ትክክለኛውን ብዙ ጊዜ በካፒታል ሌተር ነው የሚጻፈው ካፒታል ሌተሩን ተጠቅማችሁ መጻፍ አለባችሁ ማለት ነው። ላይክ እኔ እንደምጽፈው ካፒታል ሌተሩን በስትክክል ጠብቃችሁ ፊደሉን ቁጥሩን አይታችሁ በስትክል መሙላት አለባችሁ ማለት ነው። በዚህ መልኩ በቀላሉ በቤታችሁ ሆናችሁ ምንም አይነት ወጪ ሳታወጡ የትም ሳትሄዱ የትኛውም አገር ላይ ሆናችሁ የትኛውም ዓለም ላይ የትኛውም ቦታ ሆናችሁ በስትክል በቀላሉ ማየት ትችላላችሁ ማለት ነው። መልካም እድል እላችኋለሁ። ለሁላችሁም ይቅናችሁ። ላለው ሌላው ደግሞ ቀጣይ ቪዲዮ የምሰራላችሁ ምን ነው ኮንፈርሜሽን ነምበር የጠፋባችሁ እንዴት ድጋሚ ኮንፈርሜሽን ነምበሩን ፎርጌት አርጋችሁ ኦር አግኝታችሁ እንዴት እንደምትሞሉ አሳያችኋለሁ። ኔክስት ቪዲዮ ላይ ሰራላችኋለሁ። እሱን ደግሞ ኮመንት ላይ ያልገባችሁና ግር ያላችሁ ነገር ካለ መጠየቅ ትችላላችሁ፣ መልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ እላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ካልሆነ ባይ ባይ። ይመቻችሁ።